በወሎ ቤት አማራ ከዘመቻ አባ ናደው በኋላ በአይነቱ ልዩ የሆነ ድል በመመዝገብ ላይ ነው። ኮን እስታይሽ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች የወረዳ ማዕከላትና ከተማ አስተዳደሮች በፋኖ ኃይሎች ቁጥጥር ስር ገብተዋል ብለዋል። እነዚህ ድሎች እንዴት ተመዘገቡ ለሚለው ዝርዝር የግንባር መረጃውን ይዘናል። በሌላ በኩል በጎንደር የፋኖ ኃይሎች መተማ ወረዳ ላይ ዳግም ድል ቀንቷቸዋል። የዛሬውን ድል የተለየ የሚያደርገው በፈጣን ማጥቃት የተገኘ መሆኑ ነው ይለናል የግንባር መረጃው። የብልጽግናው አገዛዝ ለሚከተለው የጦርነት ፖሊሲ ማስፈጸሚያ ባለፉት ሶስት ወራት 300 አጥፍቶ ጠፊ ድሮኖች ማምረቱ ተሰምተዋል። እንደ መረጃው ምንጭ ድሮኖች የተመረቱት በሁለት ካምፓኒዎች ትብብር ሲሆን ካምፓኒዎቹ ከቻይና ጋር የስራ ግንኙነት አላቸው። በጉዳዩ ላይ ዝርዝር የመረጃ ትንታኔ ይዘናል። የፌዴራል ፖሊስ ልዩ ኮማንዶ ወደ ድሬዳዋ ከተማ ገብቷል። ወታደራዊ ስምሪቱም ህዝባዊ ቁጣን ቀስቅሷል። ህዝባዊ ቁጣው አድማሱን አስፍቶ ጅጅጋ ከተማ ደርሷል። ጉዳዩም የብዙዎች መነጋገሪያ ሆኗል። ከዚህ ንቅናቄ ጀርባ የነሙስጠፋ እጅ አለበት ብሎ የሚያምነው ኦህዴድ የደህንነት ክትትሎችን በማድረግ ላይ ነው። ሁነቱ ለብልጽግናው ፓርቲ ውስጣዊ አንድነት ተጨማሪ አደጋ እንደሚጋብዝ ታምኖበታል። ፍጥጫው ወዴት ያመራ ይሆን? ዜናችን ምላሽ አለው። ኢትዮጵያና ኤርትራ በቀዳሚነት ችግሩን የሚፈቱት ያለማንም ጣልቃ ገብነት በመሰረታዊ ጉዳዮች ላይ መነጋገር ሲችሉ ቢሆንም በጉዳዩ ላይ የውጭ ኃይሎች ፍላጎትና የብልጽግና ጦርኛ ፖሊሲ ሁኔታዎችን ወደ ድንበር ተሻጋሪ ጦርነት እየተገፋ ይገኛል። የኤርትራው ፕሬዚዳንት ኢሳያስ ቃለመጠየቅ በዜና ትንታኔያችን ዳሰነዋል። ብልጽግና በበኩሉ በቲንክታንክ ቡድኑ የቀይ ባህር መረጋጋት የኢትዮጵያን የተሳትፎ መቀመጫ ይጠይቃል የሚል አዲስ ትንታኔ ለንባብ አውሏል። የኢሳያስን ቃለ መጠየቅና የሆርን ሪቪውን ትንታኔ ቃኝተነዋል። ሰላም ጤና አስጥለን ወድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። በወሎ ቤት አማራ ከዘመቻ ባናደው በኋላ በአይነቱ ልዩ የሆነ ድል በመመዝገብ ላይ ነው። በጎንደር የፋኖ ኃይሎች መተማ ወረዳ ላይ ዳግም ድል ቀንቷቸዋል። አፋብሃ መኔልከዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችን ማስመዝገብ መቻሉን በገለጸበት የግንባር ማብራሪያው በሰሜን ወሎ ዞን ከሚገኙ ኮን እስታይሽ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች የወረዳ ማዕከላትና ከተማ አስተዳደሮች በመኔልከዝ ቁጥጥር ስር ገብተዋል ብለዋል። እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው የደጋው መብረክ ወር አህዶች ሲሆን የዞበላምባ ክፍለ ጦር አህድ የስኬታማ ዘመቻዎች አካል መሆናቸውም በግንባር መረጃው ላይ ተመላክተዋል። በተለይም የሚለው የእዙ የግንባር መረጃ ባለፉት ሶስት ተከታታይ ቀናት ተጋድሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ በሙሉ በፋኖ ሌሎች ቁጥጥር ስር ይገኛል ብለዋል። ደላንታ ወረዳ ከወረዳ መቀመጫ ወገል ጤና ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስር የገባ ሲሆን መቄትና ጋሸና ከከተሞች ውጭ ያሉ ቀበሌዎች መቶ ፐርሰንት በምን ልከዝ ቁጥጥር ስር ናቸው ብለዋል። ሌሎች ቁልፍ ወታደራዊ ቦታዎችም በቅርቡ በቁጥጥር ስር የሚውሉ ይሆናል ሲል የዘመቻ ዝግጁነቱን በግንባር መረጃው ላይ አረጋግጠዋል። ከዘመቻ መቻ ባናዶ በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤት አማራ በማስገባት በሜካናይዝድና በአየር ሀይል በድሮን ታግዞ በሙሉ አቅም ወደ ማጥቃት የገባውን የአገዛዙ ሰራዊት ተመልሶ ከተሞችን ለመልቀቅ መገደዱ ገነባውት የሚለው የውጊያ ሀይል ጽናት እንደሌለው አመላካሽ ነውም ተብሏል። ምሽግ ለቆ ወደ ፋኑ ቀጠናዎች እንዲገባና ና መግደያ ወረዳ ውስጥ አስገብቶ በማጥቃትም ሆነ በፋኑ ሀይሎች የዘመቻ እቅዶች በአውደ ውጊያ ሞትና ቆስለኛ በማድረግ በሰበይና ምርኮ ብሎም ከአውደ ውጊያ ውጪ በማስኮብለል ሰራዊቱ እየተናደ መሆኑን የገለጸው የአፋብሀ ምኒልክዝ የግንባር መረጃ ለላቀ ድል ዝግጁ ነኝ ብለዋል። አያይዞም የአገዛዙ ጦር በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሀይቅ ከተማ ምስራቃዊ ቀጠናዎች እስከ አፋር አጎራባች አካባቢዎች ባለፉት አምስት ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በኮሩ ወታደራዊ አመራሮች የውጊያ ቅድ ከመከላከል ወደ መልሶ ማጥቃት የውጊያ ምዕራፍ ማደግ መቻሉን አስታውቋል። በአሁኑ ሰዓትም የመርሳና ሀይቅ ምስራቃዊ ቀጠናዎች እንዲሁም የአምባሰል ወሳኝ ገዢ መሬት በፋኑ ኃይሎች እጅ እንደሚገኝ በግንባር መረጃው ላይ ተመላክተዋል። ይበንዲ እንዳለ በጎንደር የፋኖ ኃይሎች ከፍተኛ ድል ቀንቷቸዋል። በጎንደር መተማ አዲስ ውጊያ ተቀስቅሷል። አፋብሃ በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር በግንባር መረጃው ላይ እንዳመላከተው መነሻውን ምዕራብ አርማጮ ማሰሮ በማድረግ ወደ መተማ ወረዳ ለመግባት ሲንቀሳቀስ በነበረ የአገዛዝ ጦር ላይ ድንገተኛ ማጥቃት በመፈጸም 27 ሙት፣ ቁጥሩ በውል ያልታወቀ ቁስለኛ በማድረግ ከመንገድ ማስቀረት መቻላቸውን አስታውቋል። በተጨማሪም አራት የሞርተር ቅንቡላ አንድ ሳጥን ሙሉ የድሽቃ ተተኳሽ እንዲሁም ከ30 በላይ ወታደራዊ የሎጂስቲክ ሻንጣ በቁሳዊ ምርኮ መልኩ መመዝገቡን ገልጸዋል። በዚህ አውደ ውጊያ መይሰው ካሳ ሁለተኛ ኮርና ደጃዝማች አራተኛ ኮር ቅንጅታዊ ውጊያ ማድረጋቸውን፣ ድሉ የተመዘገበው በሁለቱ ኮሮች አህዶች መሆኑን በግንባር መረጃው ላይ ተመላክተዋል። ይህ በደፈጣ የጀመረ ውጊያ በአሁኑ ሰዓት ተጨማሪ ኃይል መጥቶ ወደ መደበኛ አውደ ውጊያ ተቀይሯል ያለው የኮሩ የግንባር መረጃ የዜና እስከጠናቀረበት እኩለ ቀን ድረስ ውጊያ ጊዜያው እንደቀጠለ መሆኑን አስታውቋል። የአገዛዙ ጥምር ኃይል ቀለበት ውስጥ ገብቶ ክፉኛ እየተቀጠቀጠ መውጫ አጥቶ ይገኛል ሲልም አሁናዊ የአውደ ውጊያ ሁኔታውን አስረድተዋል። ተጨማሪ ኃይል ከማሰሮ ደንብ አቅጣጫ የመጣ መሆኑን በግንባር መረጃው ላይ ተመላክተዋል። የአጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳደረሰን አውደ ውጊያው በአስፈሪነቱና በድል እንደቀጠለ መሆኑን መረጃውን አድርሶናል። የብልጽግናው አገዛዝ በሶስት ወራት ውስጥ 300 አጥፍቶ ጠፊ ድሮኖችን አምርቷል ተባለ። የጦርነት ፖሊሲ ባለቤቱ አብይ አህመድ አሁንም የድሮን ፕሮጀክታቸውን አጠናክረው ቀጥለዋል። የደህንነት መረጃዎችን የሚያወጣው አፍሪካን ኢንተለጀንስ አብይ ቅድሜ የሰጡት ፕሮጀክት ዜጎቻቸውን በሚገድሉበትና የገደሉባቸውን ድሮኖች ማምረትና መግዛት መሆኑ ማጋለጡ ይታወሳል። አብይ ድሮን የማምረት የማምረትና የመታጠቅ ፍላጎታቸው ከፍተኛ የሆነው በአማራ ሕዝብ ላይ የዘር ማጥፋት አላማ ያለው ጦርነት ከከፈቱ በኋላ ሲሆን ባለፉት ሶስት ዓመታት በአማራ ላይ የተፈጸሙ የድሮን ጥቃቶችም ከሁለት መቶ ዘጠና በላይ ደርሰዋል። እነዚህ የድሮን ጥቃቶች ከውጭ አገር በተገዙ አጥቅተው በሚመለሱ ድሮኖች የተፈጸሙ ሲሆን አሁን አገዛዙ አመረታቸው የተባሉ ድሮኖች ደግሞ አነስተኛና አጥፍቶ ጠፊዎች መሆናቸውን ነው መረጃው የሚያመላክተው። በጉዳዩ ላይ ፎርቹን በወጣው ዘገባ መሰረት ባለፉት ሶስት ወራቶች ውስጥ 300 ድሮኖች ተመርተዋል። የመረጃ ደህንነት ተቋም ከሆነው ኢንሳ በኩል ለሀገሪቱ ፓርላማ የውጭ ግንኙነትና ሰላም ጉዳዮች ኮሚቴ የቀረበው ሪፖርት ዋቢ አድርጎ የወጣው ዘገባ የድሮን ቴክኖሎጂ አቅም መዳበሩን አመላክተዋል። ኢንሳ የተባለው ተቋም ምክትል ዳይሬክተር ጀነራል ዳንኤል ጉደታ ለመረጃ ምንጩ እንደገለጹት ድሮኖች የተመረቱት በሁለት ካምፓኒዎች ትብብር ሲሆን፣ ካምፓኒዎቹም ከወራት በፊት በጦርነት ፖሊሲ ባለቤቱ አብይ አህመድ የተመረቁት ስካይ ዊን ኤሮኔቲክስ ኢንዱስትሪና ኤሮ አባይ ናቸው። ሁለቱም ድርጅቶች አጥፍቶ ጠፊ አነስተኛ ድሮኖችን እንደሚያመርቱ አብይ ማብራሪያ መስጠታቸው አይዘነጋም። ከስምንት ወራት በፊት ማርች ስምንት ቀን የተመረቀው እስካይ ዊን የተሰኘው የድሮን ማምረቻ ሁለት ሳይት ያለው ሲሆን ኢንሳ በበኩሉ ተጨማሪ በመቶዎች የሚቆጠሩ አጥፍቶ ጠፊ ድሮኖች በማምረት ላይ ስለመሆኑ ተመላክተዋል። ከሁለት ዓመት በፊት የድሮን መገጣጠሚያ ፋብሪካ እንዲከፈት አብይ ቢወስኑም በአሰቡት ልክ እንዳልተጓዙና ድሮኖቹ ቻይና ተመርተው ኢትዮጵያ ውስጥ እንደሚገጣጠሙ ተነግረዋል። ከቻይና የሚመጡና የሚገጣጠሙ ድሮኖችን በተመለከተም ከቻይና ኤምባሲ ጋር ሚስጥራዊ ስብሰባ አድርገው እንደነበር አፍሪካን ኢንተለጀንስ በቀደመ ዘገባው መረጃውን ማውጣቱ ይታወሳል። የፌዴራል ፖሊስ ልዩ ኮማንዶ ወደ ድሬዳዋ ከተማ ገብተዋል። ወታደራዊ ስምሪቱም ህዝባዊ ቁጣን ቀስቅሰዋል። የአብይ አህመድ ንግግር ውሎ አድሮ ድሬዳዋን ማዕከል ያደረገ ጦርነት በማዋለድ ላይ ነው። በትናንትናው እለት በኦህዴድ ብልጽግና ትዕዛዝ የፌዴራል ፖሊስ ኮማንዶ በልዩ ስምሪት ድሬዳዋ መግባቱን ተከትሎ የተፈጠረው ህዝባዊ ቁጣ አድማሱን አስፍቶ ጅጅጋ ከተማ ደርሰዋል ጉዳዩም የብዙዎች መነጋገሪያ ሆኗል። የፌዴራል ፖሊስ ወትሮውንም ከነበረው ተጨማሪ ኃይሉን በከተማዋ ማሰማራቱ ብቻ ሳይሆን ይህ ልዩ ስምሪት የወሰደ ኮማንዶ ቡድን በወታደራዊ ፓትሮሎች ተጭኖ በድሬዳዋ ከተማ ጥያቄ አነሳ የተባለ አንድ ወጣት ለመያዝ በመኖሪያ ቤቱ ከበባ ከማድረጉ ጋር ተያይዞ ህዝባዊ ቁጣ ቀስቅሷል። ከዚህ ክስተት አንድ ቀን ቀደም ብሎ በድሬዳዋ ሸርፍ ሆቴል የሶማሌ ተወላጆች የጎሳ መሪዎችና ሊቃን ባደረጉት ስብሰባ ላይ ዐብይ አህመድ በፓርላማ ላደረጉት ንግግር የሶማሌን ህዝብ ይቅርታ ሊጠይቁ ይገባል ይገባል ብለው እንደነበር መዘገባችን ይታወሳል። በዚህ ሁኔታ ተጨማሪ የፌዴራል ፖሊስ ወደ ከተማዋ እንዲገባ መደረጉ ብሎም ወጣቱን ለማፈን የተደረገው ሙከራ በህዝብ ዘንድ ቁጣ እንደቀሰቀሰ የአካባቢው ምንጮች ጠቁመዋል። በስብሰባው ላይ ጥያቄ ያነሳውን ወጣት ለማፈን የፌዴራል ፖሊስ መሰማራቱ በህዝብ ዘንድ ከፈጠረ ቁጣ በተጨማሪ የሶማሌ ክልል አመራሮችን ያስኮረፈ ድርጊት እንደሆነም ተሰምተዋል። እንደ አካባቢው ምንጮች የሶማሌ ሊቃንና፣ በሶማሊኛ ቋንቋ የሚሰሩ የመገናኛ ብዙሃን ባለሙያዎች፣ የሀገር ሽማግሌዎችና የጎሳ መሪዎች በድሬዳዋ ከተማ ካደረጉት ስብሰባ ጀርባ የና ሙስጠፌ እጅ አለበት ብሎ የሚያምነው ኦህዴድ ወጣቱንና ሌሎች የስብሰባውን ተሳታፊዎች በማፈን ተመልክተን ፖለቲካዊ ምርመራ ማድረግ እንደፈለገ ለዚሁ አላማ ተጨማሪ የፌዴራል ፖሊስ ማሰማራቱ ታውቋል። አብይ አህመድ ድሬዳዋ የኦሮሚያ አካል ነበረች በማለት ለተናገሩት ይቅርታ የማይጠይቁ ከሆነ በሶማሌ ወጣቶች ዘንድ እየተነሳ ባለው ተቃውሞ ለሚፈጠር ማናቸውም ችግር የጎሳ መሪዎቹ ኃላፊነት እንደማይወስዱ መናገራቸው ይታወሳል። ይህ የጎሳ መሪዎቹ ንግግር ፖለቲካዊ አላማ ያዘለ ነው፣ እንዲህ እንዲናገሩ አጀንዳ የሰጧቸውን እነ ሙስጠፌ ናቸው በሚል ስጋት የገባው ኦህዴድ በድሬዳዋና ጅጅጋ እንዲሁም የድሬዳዋ አዋሳኝ በሆነው የሶማሌው ሲቲ ዞን የደህንነት ክትትል ስራውን አጠናክሮ እንደሚገኝም የአካባቢው ምንጮች ጠቁመዋል። በመድረኩ በርካታ ጥያቄዎችን ካነሱት ወጣቶች መካከል አንዱ የሆነው ሳላህ በድሬዳዋ መኖሪያ ቤቱ በፌዴራል ፖሊስ ሲከበብ ከበባውን የተቃወመው ሕዝብ በቁጣ ወደ አደባባይ በመውጣቱ ከባድ ውጥረት ተፈጥረዋል። ይህ ቁጣ በድሬዳዋ ብቻ ሳይሆን በጅጅጋ ከተማ መታየቱ የኦህዴድ ብልጽግናን ጥርጣሬ ይበልጡኑ ጨምሮታል የሚሉት ምንጮች፣ ይህ ቅራኔ ለብልጽግናው አገዛዝ የውስጥ ፓርቲ አንድነት ተጨማሪ አደጋ እንደሚሆን ገልጸዋል። ከሌላ የኢትዮጵያ አካባቢዎች በአንጻራዊነት መረጋጋት ውስጥ የነበረው የሶማሌ ክልል በአሁኑ ሰዓት በአብይ አህመድ የፓርላማ ንግግር የቁጣ ድምፆች የሚሰሙበት ሆነዋል። የቁጣ ቀድሞ ከነበረው ውጊያ ጋር ተያይዞ በሂደት ወደ ወታደራዊ ግንባር ያምራል የሚሉ ስጋቶችም መስተዋል ጀምረዋል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የኢሳያስ ግልጽ ምላሽና የቀይ ባህር ጉዳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአምስት ቀናት የግብጽ ቆይታ በኋላ ወደ አስመራ ከማቅናታቸው አስቀድመው በግብጽ ያደረጉት ቃለ ምልልስ እግራቸው አስመራ እንደረገጠ አየር ላይ ውሏል። በአረብኛ ቋንቋ ያደረጉት ቃለ መጠይቅ ካይሮ አልካሂራ በተባለ ቴሌቪዥን ጣቢያን የተሰራጨው። ኢሳያስ በዚህ ቃለ ምልልስ ላይ ከሰሜን አፍሪካ እስከ ምስራቅ አፍሪካ እንዲሁም እስከ ምዕራብ ዓለም ድረስ ያለውን የጂኦፖለቲካ አሰላለፍ ተንትነዋል። በሶማሊያ በኢትዮጵያ ሱዳንን ና ደቡብ ሱዳን የሃያላሉን ረጅም እጆች በትችት ከጠቀሱ በኋላ ወደ ወቅቱ የቀይ ባህር ውጥረት በማምራትም ምላሽ ሰጥተዋል። ፕሬዚዳንቱ በቃለመጠይቃቸው ከቀይ ባህር ጋር በተያያዘ ከግብፅ ጋር የጠበቀ ግንኙነት መመስረታቸውን ጠቁመዋል። የኤርትራና ግብፅ ግንኙነት ከናይል ተፋሰስ ሀገርነት ባለፈ በቀይ ባህር በኩል ስትራቴጂክ ግንኙነት አለን ሲሉም ተሰምተዋል። ከሰሜን አፍሪካ እስከ አፍሪካው ቀንድ ያለው የቀይ ባህር ቀጠና ለሰላሙና ለልማቱ ሲባል የሁለትዮሽና ከዚያም በላይ የሆነ የጋራ ስምምነቶችን ይፈልጋል ሲሉም ተደምጠዋል። የቀይ ባህር ጉዳይ የአፍሪካ ቀንድ ብቻ ሳይሆን መላው ዓለምን እንደሚመለከት የገለጹት ኢሳያስ በብልጽግና ገዢዎች በኩል እየተነሳ ያለውን የባህር በር አጀንዳ በተለየ ሁኔታ ተመልክተውታል። ፕሬዚዳንቱ በቀዳሚነት ኢትዮጵያ ባለፉት ሰላሳ ዓመታት ውስጥ በብሔርና ጎሳ ፖለቲካ መፈተኗን አንስተዋል። ቀጥሎም ኢትዮጵያ እንደ ሱዳንና ሶማሊያ በውጭ ኃይሎች እንድትዘወር ገዢዎቿ አመቻችተው እንደሰጧት ጠቁመዋል የጣልቃ ገብነት አካላት መበራከት ትንሹን ችግር አግዝፈው እያወሳሰቡት እንደሆነ በመግለጽ ተችተዋል ኢሳያስ በዚህ ቃለመጠይቃቸው የአብይ አህመድን የአሸማግሉን ጥሪ በስሱ ተችተዋል በኢሳያስ እምነት ለኢትዮጵያና ኤርትራ ችግር ፈቺ እና አሜሪካ፣ ቻይና፣ ሩሲያና ሌሎች አይደሉም። በቀዳሚነት ችግሩን የሚፈቱት ኢትዮጵያና ኤርትራ ያለማንም ጣልቃ ገብነት በመሰረታዊ ጉዳዮች ላይ መነጋገር ሲችሉ ነው። ደግሞም ችግሩን በራሳቸው መንገድ ይፈቱታል ባይ ናቸው። የዓለም መተላለፊያ መስመር በሆነው ቀይ ባህር ላይ ልዩ ጥንቃቄ እንደሚያስፈልግም መክረዋል። ቀይ ባህር ሁሉንም የዓለም ክፍል የሚመለከት ቢሆንም በቅርበት ባህሩን በባለቤትነት መጠበቅ ያለባቸው ባህሩን የሚያዋስኑት መሆናቸውን ገልጸዋል። የሀያላኑ ሀገራትም ኃላፊነታቸውን እንዲወጡ ጠይቀዋል። የሚገርመው ነገር ፕሬዚዳንቱ በዚህ ቃለመጠይቃቸው ላይ የአብይ አህመድንና የአገዛዛቸውን ስም አንድም ቦታ ላይ ሳይጠቅሱ መልእክቱ ግን በብልጽግና ዙሪያ እንዲያጠነጥን አድርገው መተንተናቸው ነው። ኢሳያስ ካይሮ ከርመው አስመራ በገቡ ቅጽበት በቃል አቃባያቸው የማነ ገብረ መስቀል በኩል ምላሽ ተሰጥቷል። ምላሻቸውም እንዲህ ይነበባል። የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ። ሰሞኑን ደግሞ የተሳዳቢዎቹ ትኩረት በኤርትራና ግብጽ ግንኙነት ላይ ሆኗል በማለት መከላከል የሚጀምሩት የማነ አክለውም ኤርትራ ከሌሎች ሀገራት ጋር የምታደርጋቸውን መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዚዳንታዊ ጉብኝቶችን ሳይቀር ማብጠልጠሉን ተያይዘውታል ሲሉ ተችተዋል። ቀጠል አድርገውም ብልጽግና በአንዳንድ ሀገራትና በዓለም አቀፍ ድርጅቶች ላይ ጥገኛ ነው ያሉት የማ ሆነ አሁንም ከተወሰኑ ሀገራት ጋር ግልጽ ያልሆነ የጥገኝነት ግንኙነት መስርቷል ብለዋል። ይህ በእንዲህ እንዳለ የብልጽግና ቀጠናዊ ልሳኔ በሆነው ሆርን ሪቪው በኩል የአስመራው መንግስት የሚከስ ሌላ ትንታኔ ወጥተዋል። በሆርን ሪቪው ቲንክታንክ ድረገጽ ላይ የተነበበው ይህ ትንታኔ ኑርዬ ያሲን በሚል ስም የወጣ ነው። የቀይ ባህር መረጋጋት የኢትዮጵያን የተሳትፎ መቀመጫ ይጠይቃል በሚል ሀሳብ የቀረበው ትንታኔ የቀጠናው መረጋጋት ሊረጋገጥ የሚችለው አካታች በሆነ የትብብር መድረክ እንደሆነም ያትታል። የግብጽ አካሄድ ግን ቀጠናውን ለተጨማሪ አለመረጋጋት የሚዳርግ መሆኑን ይዳስሳል። የግብጽ የቀይ ባህር ጂኦ ስትራቴጂካዊ እሳቤ ቀጠናውን የባህር ዳርቻ ባላቸውና በሌላቸው ሀገራት በማለት በመከፋፈል ላይ ያተኮረ መሆኑን ጠቅሷል። ተመራማሪው ግብጽ ይህንን አካሄድ የምትጠቀመው ኢትዮጵያን ከታሪካዊና ህልውናዊ ጥቅሟ በመነጠል የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ እንዲወሰን ለማድረግ ነው ይላል። በትንታኔው እንደ አውሮፓውያን አቆጣጠር በሀያ ሀያ ብሪያድ የተመሰረተው የቀይ ባህርና የኤደ ሚሊዮን ባህረ ሰላጤ አዋሳኝ የአረብና የአፍሪካ ሀገራት ምክር ቤትን በማሳያነት የጠቀሰው ተንታኙ በዚህ ምክር ቤት ምስረታ ወቅት ግብፅና ኤርትራ ኢትዮጵያን በታዛቢነት ደረጃ እንኳን እንዳትካተት በጽኑ መቃወማቸውን በማስታወስ ተችተዋል። የግብፅ ዓላማ በናይልና በቀይ ባህር የበላይነት ማስፈን ሲሆን፣ ኢትዮጵያን በቋሚ የጸጥታ ጦትና የልማት ኋላ ቀርነት እስር ቤት ውስጥ መቅበር እንደ ዋና ግባ አስቀምጣለች ሲልም ትንታኔው ይሞግታል። በሌላ በኩል ትንታኔው ኢትዮጵያ ላለፉት ሶስት አስርት ዓመታት ጂኦግራፊን የረሳች ሀገር እንደነበረች ገልጾ አሁን ግን ከጂኦፖለቲካዊ እንቅልፏ ነቅታለች ሲል ትንታኔውን ይደመድመዋል። በመጨረሻም የአርሲው ጭፍጨፋ ማቆሚያ አጥቷል። የነ ሽመልስ አብዲሳ መስተዳደር የአማራና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሰቆቃ ምድር ሆነዋል። ከሰሞኑ የብዙዎች የሀዘን ምንጭ የሆነው በምስራቅ አርሲ ዞን የኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመው ጭፍጨፋ ማቆሚያ አጥቷል። ዳግም በተፈጸመው ጥቃት አምስት ኦርቶዶክሳውያን ሲገደሉ ሶስት ምዕመኖች ደግሞ ታግተው ተወስደዋል። በጉዳዩ ላይ ቤተ ክርስቲያኗ እንደገለጸችው ግድያውና አገታው የተፈጸመው በሳምንቱ ሰኞ ሁለት ጥቅምት 24 ቀን ከቀኑ ስድስት ሰዓት ጋዶ በተባለ ቀበሌ ውስጥ ነው። አምስት ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ መገደላቸው የታወቀው። የሟቾች ሥርዓተ ቀብር በአቦምሳ ከተማ በሚገኘው በደብረ ገነት ትንሳኤ ብርሃን መድኃኒዓለም ቤተ ክርስቲያን ተፈጽመዋል። የታገቱት ሶስት ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ሲል የማህበረ ቅዱሳን መገናኛ ብዙዋን ብዙ ዘግበዋል። ይህን የምእመናኑ የግድያና የአፈሳ ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተሰባስቦ የቀጠለ ነው ሲል በዘገባው አያይዞ ጠቅሷል። ላለፉት ሁለት ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኑረው እንደማያውቁም አጋልጧል። ግድያውን ሁለት ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ በበኩላቸው አጣሪ ቡድን ወደ ስፍራው መላኩን አስታውቋል። በአሪሲ ዞን መርቲ ወረዳ ዳግም ግድያ መፈጸሙን የጠቀሱት ኢህአፓና እናት ፓርቲዎች ሲሆኑ ፓርቲዎቹ በተናጠል በወጧቸው መግለጫዎች ድርጊቶችን አውግዘው መጽናናትን ተመኝተዋል። እናት ፓርቲ በመግለጫው በቅርቡ ከ ሀያ አምስት በላይ የኦርቶዶክስ እምነት ተከታዮች በተገደሉበት ጉናና መርቲ ወረዳዎች ጥቅምት 24 በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሐን በሙሉ ታፍነው አምስቱ ወዲያው ሲገደሉ ቀሪዎች የደረሱበት አልታወቀም፣ በማለት ሁኔታውን አስረድተዋል። ፓርቲው በዚሁ መግለጫው እራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ እጣፈንታቸው እልቂታቸውን ቁሞ መጠበቅ ሆኗል፣ ብለዋል። በግድያው ጉዳይ አገዛዙ ኃላፊነት እንዲወስድ ጠይቆ የነበረው ኢህአፓ በበኩሉ ታስቦና ታቅዶ ተፈጽሟል ያለው ይህ ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ ተዋህዶ እምነት ተከታዮች ኢላማ ያደረገው ጥቃት አንዱ ማሳያ ነው፣ ብለዋል። ከአሁኑ ግድያ ቀደም ብሎ በዚያው ባ ሲዞን በጉና፣ በመርቴ፣ በሸርካና ሆለንቆ ዋቢ ወረዳዎች በተመሳሳይ የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተ ክርስቲያኑቱን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ በመግለጽ ገድያውን በጽኑ ማውገዛቸው አይዘነጋም።